አንዳንድ ቀን የለም፣ አዲስ ነገር የሚያምራችሁ ቀን። ዛሬ እንደዛ ነው ያደረገኝና አዲስ ነገር መሞከር ፈልጌ ነው ከቤት የወጣሁት። ያላየሁት ቦታ ያልቀመስኩትን አይነት ነገር መቅመስ ፈልጌ ያለው እያጠያየኩኝ ነው። እስኪ የት ልሄድ እያልኩኝ ለየት ያለ ነገር የሚገኝበት ካፌ፣ ሬስቶራንት ወይም ደግሞ ኮፊ ሀውስ ካለ እንግዲህ እያፈላለኩ ነው። ከኔ ጋር ከሆናችሁ በእርግጠኝነት አዲስ ነገር ብዙ አብረን እናያለን። እንፈልግ። መጀመሪያ የመጣሁበት ቤት እንግዲህ ማን እንዳገር ኢትዮጵያዊ ቤት ነው። ኢትዮጵያዊ ምርቶች ብቻ የሚገኙበት ቦታ እንደሆነ ነው የሰማሁት። በሀገራችንም የመጀመሪያው ነው። በጣም ለየት ያለ ቦታ ነው ተብያለሁ። እኔም ለማየት በጣም ነው የጓጓሁት። እስኪ አብረን እንግባ። እንዴት ዋላችሁ ሰላም እግዚአብሔር ይመስገን ሰላም እዚህ ቤት ጭኮ ቀብጣለች ተልኬ ነው የመጣሁት እንኳን እንኳን ደህና ቆየሽ ምን ምንድን ነው ያለው? ብዙ አይነት ፍሌቨሮች ነው ያሉ ጭኮ በቋንጣ በቆሎ ፒስታቾ ኖርማል በቋንጣም አለው በፒስታሾም አለው ፈረንጅ ቅልቅል ማለት ነው እኔ አሁን የቱን ነው የምትመክሪኝ ሁሉም ጣፋጭ ነው እኔ ግን ከመቅመሴ በፊት የዚህን ሀሳብ ፈጣሪ ሰው ፈልገዋለሁ። ታገናኛለሽ? እያየሽ እየቀመሽ ጠብቄ ጠርቻል ሽምጣ አገራ ተቀናለው ሰላም ነሽ? ነሽ ሁሉ ሰላም። አለሁልሽ። እኔ ጭኮን በቶርታ ሳይው አልቻልኩም። በቃ ጥሩልኝ፣ እኔና ሀሳብ ያመጣውን ሰው ጥሩልኝ ብዬ እያስቸገርኩ ነበር። እንዴት ነሽ? እግዚአብሔር ይመስገን። እንትዋወቅ፣ እሺ። ናፍቆትዬ ህይወት ለገሰ ወይም ሊሊ ይባላል። ነው ሊሊ በሚለው ሊሊ ለገሰ ሊሊ ለጋ ለጋቂ ለማሳወቅ እኔ ዛሬ ፐርፐዝ ሊ ነው በቃ ለየት ያለ ቦታ መሄድ ፈልጌ ነው ከቤት የወጣት እና የተለየ ስናክ እኔ ኮፊ ሀውስ በጣም ከቡና ጋር የተለየ ነገር የሚቀርብበት ቦታ ለማየት ነው የወጣት እና በጣም ብዙ ሰው ሪከመንድ ያደረገኝ ቦታ ሊለጋ ነው። ስመጣ ደግሞ በጣም ተገረምኩ ሳየው ነው። በቃ ይሄን ሀሳብ ያመጣው ሰው ጥሩልኛል። እንዴት ጭኩን ለመስራት መጀመሪያ ራሱ ምን አነሳሳ? ያው የመጀመሪያ የሀሳቦች ሁሉ ባለቤት ያው እግዚአብሔር ነው። እግዚአብሔር ነው ሀሳብ የሚሰጠው። እግዚአብሔር ነው የረዳኝ። ሌላው እንግዲህ ያው የራሳችን ብዙ አይነት ፕሮዳክቶች አሉ። ብዙ አይነት እኛ ያው ማንጠቀምባቸው ብዙ አጉልተን የማናወጣቸው ሶ ዋን ኦፍ ደ ቤስት ከመላቸው ደግሞ ምግቦች አንዱ ደግሞ ያደግኩበትም ጭኮ ስለሆነ ሰው ጭኮን ሆነ በዛ መንገድ ነው እንግዲህ ለዚህ ለማዘጋጀት ያሰብኩት አዝዤ ሊቀመጥ ነበር ያሰብኩትና ልጆቹ በጣም ብዙ አይነት ፍሌቨር እንደ ዘጠኝ ያለችን ከፍ፣ አሁን ዘጠኝ በፊት ሰባት ነበረ፣ አሁን አዲሽናል ቱ ፍሌቨርስ ጨምረናል። ምን ምን ናቸው? እኔ ጭኮን ጭኮነው ጭኮኑ ነው የማውቀው። አሁን ሁለቱ አዲሽናል የጨመርናቸው በኦሪዮና በፒነት ነው። ከዛ በተረፈ ኖርማሉ ጭኮ አለ በአዋዚ አለ፣ ጣፋጭ አለ፣ በሲናመን አለ፣ በፒስታቾ አለ፣ በቋንጣ አለ እንዲሁም በቆሎ አለ። ፒስታቾ ፒስታቾ ነገር ጋር መሄድ ይችላል ማለት ነው። ይችላል። አዎ፣ ያው እኛ ከመጀመራችንም በፊት ቴስቱን መጀመሪያ ሞክረን ነው ስለምንጠቀመው ስለማቅ ነው የነት ዘር ነው ፒስተቸው ኖርማሊ ኩኪሶች ውስጥ ተለምደዋል ብዙ ነገር ዳቦ ውስጥም ተለምደዋል። አሁን ኢትስ አ ካይንድ ኦፍ ነትስ ግን ኢትስ ቬሪ ሄልዚ ከኮምባይን አድርገ ነው ስንሰራው ደግሞ በጣም አብሮ ይሄዳል ትቀምሻለሽ እየመጣም ስለሆነ በደስታ ምን ምን ልቅመስ ምን ሁሉንም ትቀምሻለሽ አይመቻልም አንቺ ለራስሽ የራስሽ ምትወጂው ነው ደግሞ ያየሽውን ደግሞ እስኪ እዛው ጋር ሄደን እያየሽ እየመረጥሽ ትቀምሻለሽ እሺ መጀመሪያ የጀመርነው እንደውም ቅቤ የነበረ አሽገን እንደዚህ መሸጥ የጀመርነው ለጋ ቅቤ ነው የተነጠረ ያለቀለት። ስለዚህ እዚሁ ቀምሶ ጭኮን ይህን ቅቤ በዚህ ቴስት አድርጎት መግዛት ይችላል። እኔ እነዚህ የጭኮ ቶርታዎች በጣም ነው ቀልቤን የሳቡት፣ እና በእርግጠኝነት ኢትዮጵያ ውስጥ መለመድ ያለበት እና ወደፊት በደንብ የሚለመድ ይመስለኛል። ቅርጻቸውን ለማውጣት አያስቸግርም? አይ አስቸግረን ነው ምንም አስቸግረንም፣ ቀላል ነው። እዚህ ቤት እንግዲህ ከጭኮ በተጨማሪ አነባበሩ አለ፣ የተነጠረ ቂቤ አለ። ከዛ በተጨማሪ ደግሞ እነዚህን ጭኮች አብሮ ማባያ ወተት በዝንጅብል ቡና፣ ብርዝ አለን። ጭኮ ግን በጣም የሚጠፍጠው ከምን ጋር ነው? ብዙ ሰው ሻይ ወተት፣ ወተትም በጣም በብርዝ ደግሞ በጣም ቆጮ በእውነት ብርዝና በወተት ቀምሻ ላ በሻይ በሻይ የተለመደ ነው። በሻይ እስኪ ደግሞ ልቃብስሽ። እሺ፣ በደስታ ቡና ነው ሻይ ሁለቱንም፣ ሁሉንም ነገር ቀመሽ፣ ሁሉንም ቀመሽ። የምፈልገው ሁሉን እንድትቀምሺ ነው። ብርዝም

በጣም ተጨንቀን በእውነት በጥራት ሳንደራል የእውነት እኔ ብዙ ጊዜ ደጋግሞ ያለ ቃል እንጂ በጥራት ላይ ምንም ኮምፕሮማይዝ አናደርግም። ቁርሽሙ ማለቱ ደስ አይለም፣ ቋንጣ ነው የሚዘጋጀው። አለ አንዱ አንዱ አልሸፈነው አይ አልሸፈነው የየራሱ ዲፍረንት እንትን ነው ያለው። ልክ አሁን ፒስታችሁም እስኪ የፒናቱንም እስኪቅመሽው እና እንደዚህ እንዲበላ ላይን እንዲስብ አድርገሽ አዎ ከፍትፍቱ ፊቱ እኮ ነው ዋናው። ፕሬዘንቴሽን ነው አይደል? በሌላ ሀገሮች እኮ ብዙ ነገሮች አይተሻል። ቺዝ ሲቀርብ ቺዝ ቦርድ ምናምን ዲዘርት ላይ ምናምን ሲያመጡት አቀራረባቸው በአቶ እጅ ራሱ ቺዝ ይሆነ ትራይ አይደለ እንዴ? ስለዚህ ልክ እንደዛ ይሄኛውን ደግሞ ልጆች እንዲወዱት እንደሱ ነው ያሰብኩት። አይገኖች ሁን ልጆች ብዙ ጊዜ እንደዚህ ቅርጽ ያለው ነገር ምናምን በጣም ይወዳል። ኮኪስ እንኳን ሲሆን ሶም በጣም ነው የሚወዱት። አሁን እዚህም ሲመጡ ይሳሳቱና ቸኩሌት መስሏቸው ከጎረሱት በኋላ ነው እንትን የሚሉት። ግን ዴላይክ የት ይጨመር ተብሎ ተጨምሮ በልተው ነው የሚሄዱት አሁን የውጭ ሀገር ዜጎች ለምሳሌ ስታሳየ ፊዛት ቸኮሌት ይላል። የራሳችንን ነገር በነገርሽ ላይ ለአለም አቀፍ ገበያ የምናቀርበው ደግሞ ተቀባይነት እንዲኖረው አድርገሽ ነው ዋና ዓላማው ዋናው ዓላማው እኛማ፣ እናውቀዋለን፣ አለም ግን ማወቅ አለበት ስለኛ ፕሮዳክት በሚል ነው የብዙዎቻችን ችግር ብዬ የማስበው በጣም ብዙ ሶርስ አለ ኢትዮጵያ ውስጥ አይደል? ለአለም ገበያ ማቅረብ የምንችለው ግን ደግሞ እነሱ ሊወዱት በሚችሉት አይነት መንገድ ማቅረብ ላይ ይመስለኛል የሚያጣፍተት እና ሌላ ጋ በደንብ እሱ ላይ ይሰራል ው በጣም እኛ ኢንተርናሽናል ማርኬትም ቢሆን ላይክ ለሌላ ሀገርም ለመሸጥ ነው ዋና ዓላማችን። ለምንድን ነው አፍሪካ ሀገር የማይበላው ይሄ? ተመሳሳይ ኮመን ምግቦች አሉ። ሌላም ዩሮፕም ገብስ እኮ ነው ባርሊ ማለት። እነሱ በጣም የሚፈልጉት ከጤና ጋር በተያያዘ የሚፈልጉት ነው። በዛ ላይ ደግሞ ይሄ ፕሪዘርቫቲቭ የለው ኬሚካል የለው ማቆየ የኢትዮጵያ ምግብ በብዛት እኮ ማቆየ ፕሪዘርቫቲቭ የለውም። ምን ያህል ጊዜ ይቆያል ሳይበላሽ? አንድ አመት። ከዛም በላይ አንድ ዓመት ምንም ውሃ ካልነካው ትክክለኛ ቴምፕሬቸር ላይ ኖርማል ቴምፕሬቸር ላይ ካስቀመጥሽው አንድ ዓመት። ዋ አንድ ዓመት ያለ ምንም ማቆያ ያለ ምንም ማቆያ። የሻዩ ጣዕም ሊል የኔ ሻይ አልወጣም። በጣም የቡና አፍቃሪ ነኝ፣ የሻይ ሰው አይደለም። ግን ቴስቱ በጣም ነው ደስ የሚለው ሻዩ አይደለም? አዎ፣ ቆንጆ ነው። እኛ ባይዘዌ ሻያችንን ብሎ የሚመጣም ሰው አይደለም። በእውነት ሻያችን በጣም ፌመስ ሆኗል። እንደው እስኪ ደግሞ ብርዙን ብርዛችንን እስኪ ደግሞ ከጭኮ ጋር ይሄ ለእኔ አዲስ ነው ለብዙ ንጹማር፣ ነው። ምንም ነን አልኮሊክ ስለሆነ ብርዙ ደግሞ ማር ነው፣ ንጹማር ነው። ይሄ ደግሞ እየተለየ ሌላ አዲስ አዲስ ኮምቢኔሽን ነው አይደለም ራሱን የቻለ ሌላ ሌላ ጣም በጣም የሚገለጽ አይደለም። መታችሁ ካልቀመሳችሁት በስተቀር እኔ ልነግራችሁ አልችልም። በቃ ሌላ ነው። ሁለት በቃ ካወቃችሁ በኋላ ለመክሰስ፣ ለቁርስ፣ ከዛ ደግሞ ለዲዘርት ከምግብ በኋላ በጣም ምርጫ ክሎ የምታደረጉት እኔ ቆጨኝ። እንዴት ነው እስከዛ ላወቅኳቸው ምን ያህል ጊዜ ሆኖ ሊለቀም? አሁን ስቶሩ ከተከፈተ ዘጠኝ ወሩ ብዙ ግን እንደ ፕሮጀክት፣ እንደ ስራ፣ እንደ አይዲያ መቶ ላውንች ያደረግነው ሂልተን ላይ ኦልሞስት ክሎስ ቱ ቱ ይርስ ሊሆነው ነው። የእናቴ ጣም አስታውሽ። የእናቴ አለባበሩ፣ ሁሉም ነገር ልክ እናቶች በሚያዘጋጁበት ስታንዳርድ ነው የሚዘጋጀው። እንዳልኩሽ ለሽያጭ ሳይሆን የምንበላውን ነው የእውነት አውጥተን ያዘጋጀነው። የጾም ጭኮ አለ የሚል አንብቤ ነበር እዛ ጋር ነው። የጾሙ የመጣው አይዲያው ምንድን ነው? ብዙ ሰዎች ይመጡ እና ቂቤ የማይበሉ ሰዎች አሉ፣ በተለያየ ምክንያት ና ለእኛስ ምንድን ነው? እኔ እኮ በጣም ነበረው የምወደው ሲሉ ለእነሱ ብለን ነው ያዘጋጀ ነው። ከአትክልት ቂቤ ና ከፖሜስ ከሚባል ኦሊቭ ኦይል ነው የሚዘጋጀው ጣሙ መለየት እስከማይቻል ድረስ ነው። እና ብዙ ሰው ይመጣና የፍስቅ ነው ይሸጣችሁልን ሌላ እዚህ ሱቅ ውስጥ ከምትሰጡት አገልግሎት ውጭ እንዴት ሊያገኟችሁ ይችላል? ዴሊቨሪ አለ ወይስ ኬተሪንግ ፕሮግራሞች ላይ ሰዎች የሚፈልጓችሁ አለ? ዴሊቨሪም አለን እንልካለን። እዚህም ብቻ ሳይሆን ውጭ ድረስ እንልካለን። እንደ ሜን ታይም ደግሞ እዚህ ለስብሰባ ለተለያየ ፕሮግራም ቲ ብሬክ ላይ እንደዚህ ላውንች ሲያደርጉ እንደዚህ የተለያየ ፕሮግራሞች ላይ እናቀርባለን፣ ለስብሰባዎች እናቀርባለን። በጣም ነው የማመሰግነው። በጣም አዲስ ነገር ነው ያየሁት እና ብዙዎች መጥተው እንዲያዩት ነው የምመክረው። በጣም የተለየ ኤክስፔሪያንስ ነበር የነበረኝ። እኛም ደግሞ አክብረሽ አይተሽ ስለመጣች ደስ ብሎናል። አመሰግናለሁ። ተባረኪ። ዛሬ እንግዲህ ለየት ያሉ ቦታዎችን አሳያችኋለሁ ብዬ ቃል ገብቼ ነው በመግቢያ ላይ የሚጀመርኩት። ወሎ ሰፈር አካባቢ ሊለጋ ጭኮ በጣም ደስ የሚል ጊዜ ነበረኝ። አሁን ደግሞ እዚህ ብስራተ ገብርኤል አካባቢ መጥቻለሁ። ለየት ያለ አገልግሎት የሚሰጥ ካፌ አለ ተብዬ ተጠቁሜ ነው የመጣሁት። ምንድ ነው ለየት ያለ ነገር ያለው የሚለውን አብረን ገብተን እናያለን። እንዴነሽ? ካፌ ኖቫ ለየት ያለ ካፌ ስንፈልግ ካፌ ኖቫዎች በጣም ለየት ያለ ምግብና አገልግሎት ነው ያላቸው ተብሎ ተነግሮ። እውነት ነው ለየት ያለው። እንደምታየው ሰራተኞቻችን እንዳለ ሴቶች ናቸው። ሰርቪሳችንም አሪፍ ነው። ሁሉም ሴቶች ናቸው። በጣም ደስ ሚልና ሁሉም ነገር እንደምታየው አሪፍ ነው። ሰርቪሳችንም አሪፍ ነው። ነገር ካፌ ኖቮ ውስጥ ያለ ብዙ ቦታ የማናገኘው ሌላ ቦታ የማናገኘው ምንድን ነው የተለየው ነገር? እንደምታዩ ክሬፕ አለ፣ ፍራይድ አለ። ከምግብ ደግሞ ግን ከምግቡ በፊት ኢሚን ሸት የሚባል አለ። ለስፖርተኛ ሚሆን ለህልዚም አሪፍ ነው። ኢሚን ሸት የሚባል አለ። አልኮል አይደለም፣ አልኮል አይደለም። ውስጡ ያለው ያው እርድ ነው፣ ማር ና ለህልዝ አሪፍ የሆኑ ነገሮች ናቸው ኢንክሉድ የሚደረጉበት። ቂጣ ይመስላል አይደለም? ክሬፕ ይባላል። የሚጨመረው ብዙ ኢንግሪዳንቶች አሉ፣ እና ምግቦች አሉ የተዘጋጁ ምግቦች አሉ እና ሸንኮራ ጁስ አለ ክሬፕ አለን፣ ችሮስ አለን። ባንኬካችንም ለየት ያለ ነው። ስለዚህ እኔ ካፌ ያለውን ምግብ በሙሉ የሚጠጣውንም የሚበላውንም

ቡላ ፍርፍር ይባላል። ቡላ ፍርፍር ነው። አዎ፣ ሌላ ቦታ አብዛኛውን ጊዜ ቡላ ራሱ ነው የሚያቀርቡት። ይሄ ግን ተፈርፍሮ ስፓይስ ተጨምሮበት ነው የሚቀርበው። ቴስቱም በጣም አሪፍ ነው። ይሄኛው ስታር ፍራይድ ይባላል። ምን ፍራይድ? ስታር ፍራይድ ያው ፓስታም አለው። ሚክስድ እንደምታዩ ቬጅቴብልም አለበት እና ስፓጌቲ አለው

ብሮኮሊ በጣም ነው ሞወ ፓስታ ይታየኛል። ችክንም አለው። ከዛ ደግሞ ቬጅቴብሎች ሚክስድ ናቸው የተደባለቁ ናቸው። ፓስታ ካልፈለጋችሁ በራይዝ መቀየር ይችላል። በቴላቲልም ይቀየራል። ቴላቲልም አለ

እንደምታዩ ብዙ ፉል ብሬክፋስት ብዙ ነገር ኢንክሉድ ነው ያደርገው። ስላይስ ብራውን አለው ፉል ማዳም አለው ስላይስ አቮካዶ፣ ሳይድ ኤግ፣ ሶሴጅ አለው የኛው ደግሞ ቶማቶ ግሪል ተደርገው ነው ይሄኛው ይሄኛው ካሽ ብራውን ይባላል ነው ፓፍ ፓፍ ይባላል ብለውኛል። የናይጄሪያ ጣፋጭ ነው። ኢትዮጵያ ውስጥ ካፌ ኖቫ ብቻ ነው የሚገኘው ተብያለሁ። ሶ ለመቅመስ በጣም ነው የጓጓሁት። የናይጄሪያውያን ጣፋጭ ምን ሊሆን ይችላል? በጣም ይጣፍጣል። የዶናት አይነት ስሜት አለው ግን ይለያል። ከላይ ቸኮሌት አለው። ወድጄዋለሁ። ናይጄሪያኖች ይህን ነው ምትበሉት። ቀንደኛው ስገባ መጀመሪያ ሲሰራ ያሳዩዋችሁ ነው። ክሬፕስ ዊዝ ኤክስትራ ቾኮሌት ነው ተብያለሁ። ሲሰራ ቾኮሌትን ስታደርግበት ለመቅመስ በጣም ከጓጓሁት አንዱ ይሄኛው ነው። ውይ መጣፈጡ የቂጣው መጣፈጥ ቂጣ ልበለው እንጂ መቼስ። ከዛ ደግሞ የቸኮሌቱ ቴስት በጣም ነው የወደድኩት። እና ክሬፕስ የምትወዱ ሰዎች በእርግጠኝነት ከሌሎች ክሬፕሶች ይሄ በጣም ይለያል። ይሄኛው ቹሮስ ነው። ከተለመደው የቹሮስ አቀራረብ ለየት የሚል ለአይን በጣም የሚስብ ነውና አይን አደል መጀመሪያ የሚበለው ቾኮሌት ለሚወድ ሰው በደንብ ዲፕ ያረጋች ለመብላት አብሮት እንደዚህ ቾኮሌት ይመጣል። አንደኛ ነው። ያንን ሁሉ ምግብ በልቼ እንግዲህ መጨረሻው በጣም ጤናማ የሆነ የሸንኮራ ጁስ አለ ተብያለሁ። እዚህ ካፌ ኖቫ ሲሰራ ካላየሁ ደግሞ እኔ አላምንም ብዬ ማሽኑ አጠገብ መጥቻለሁ። በቃ በቀላሉ ሸንኮራውን እየሰጠሹ ጁስ አርጎ ይሰጥሻል። ዋው እ ምንም አይጨመርበትም። ደረሰ። ምንም ያልተጨመረበት ንጹህ የሸንኮራ ጁስ ነው የሰራችልኝ። ባይኔ እያየው ነው የተጨመቀው ከዚህ በላይ ጤናማ ነገር አለ? ተጠጣው፣ እንዴት አንጀት እንደሚያርስ መጣፈጡ። በዛ ላይ ቅዝቅዝ ይላል። በጣም ነው ደስ የሚለው። በዛ ላይ የሸንኮራጁስ በጣም በርካታ የጤና ጥቅሞች አሉት። ከዚህ ካፌ ነው ስትመጡ፣ ቅድም ካሳዩቸው ምግቦችና ጣፋጮች በተጨማሪ ይሄንን የሸንኮራ ጁሳቸውንም ቅመሱ። እንደኔ ደግሞ ሲጨመቅ ማየት ፈልጋለሁ ካላችሁ